ዘፀአት ምዕራፍ 12 ከቁጥር 12። እኔም በዛች ሌሊት በግብጽ ምድር አልፋለሁ፣ ከሰውም ከእንስሳም የተወለደ የበኩር ልጅ ሁሉ እገላለሁ፣ የግብጽን አማልክት ሁሉ እፈርድባችኋለሁ፣ እኔ እግዚአብሔር ነኝ። ደሙም ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። እኔ ደሙን በሚያይበት ጊዜ እናንተን አልፋለሁ ግብጽን ግን ሲቀጣ መቅሰፍቱ አይደርስባችሁም። እጃችሁ ከፍ አድርጎና አይደርስብኝ እምበሉ መልእክት እኮ ነው። እስቲ አይደርስብኝ እምበሉ የሚወርድ ሁሉ የሚሰሙት ሁሉ ይሄ ምናምን እንትን ሴጣን ከዛም የሚያመጣው ነገር አሜን በሉ እስቲ፣ አረ ኢየሱስ ጌታ ነው። አባቴ፣ ዛሬ ለይቶ ይመታል። አሜን ላለው ይሁንለታል። ለይቶ ነው የሚመታው። እኔ አልፋለዋል። ይህን በፋሲካ በዓል ጊዜ እግዚአብሔር አምላክ እንዲያስቡትና እንዲያስተውሉ ለሙሴና ለአሮን እግዚአብሔር የሰጠው መመሪያ፣ የሚበሉትን ተናገራቸው፣ የሚያደርጉትን ነገር ተናገራቸው። በፋሲካ ቀን ምን እንደሚያድርጉ ያን ቀን መታሰቢያ እንዲያደርጉ ከተናገረ በኋላ እንን ሁሉ ሁሉ ካደረጋችሁ በኋላ እኔ ግን በዛ አልፋለሁ። ሲያልፍ ግን የደቡብ ምልክት ባለበት ቤት ቦታ አይሆንም፣ ጨለማ አይሆንም። የአገልግሎት ርኢስ አልፋለሁ ያለው ሊያደርግ ነው። አንድ ሰው አሜን አሜን። እስቲ አልፋለሁ አለኝ በልስ ሊያደርግ ነው። ሊሰራ ነው። ሊያከናውን ነው። ያንተን ታሪክ ሊቀይር ነው። ያንቺን ታሪክ ሊቀይር ነው። የህይወትን ጣም ሊያጣፍጥ ነው። አንድ አሜን በል፣ በኢየሱስ ስም። በመኝታ ላይ እያለቀሳችኋላችሁ ትዝጋላችሁ፣ አረ በጌታ በኢየሱስም በዚህ በዚህ እንደዚህ ይመጠብኛል ብላችሁ እየፈራችኋላችሁ፣ እያለፈ ያንተን፣ እያለፈ ያንቺን፣ እያለፈ አሜን። ትላለህ አሜን ትላለህ። እኔ አሜን ብያለ ሆኖልኛል። እስቲ እያለፈ ነው በሉ። እያለፈ ነው ያለው። ሊያደርግ ነው። አሜን በሉ። እያለፈ ነው። በምን በክብር። እስቲ እያለፈ ነው በሉ። በክብር እያለፈ ነው በሉ። ድገሙና በክብር እያለፈ ነው በሉ። አሜን ትላላችሁ። እግዚአብሔር አምላክ በክብር ያልፋል። ወደ ቤታችሁ አልፋል። ወደ ጤናችሁ ያልፋል። እያለፈ ነው። አሜን በል። አሜን በል። አሜን በል። አሜን በል። ፈርዖንና የፈርዖን ሥርዓት ምን አሉ? ታዋጡ ታዋጡ እጅ እንደዚህ አድርግና ጠላቴ ተዋጣ እኮ አንተ ጨለማ። እኔ የእግዚአብሔር ልጅ ነኝ። ከዚህ በኋላ ዋ አሜን በል። በኢየሱስም በየትኛውም ሁኔታ አንተን የሚያሳድደውን እግዚአብሔር ይመታዋል። በረከታችሁን በላ፣ ጤናችሁን ይበላ፣ አእምሮአችሁን ይበላ፣ ጸጋችሁን በላ? ወጣትነታችሁን በላ፣ ሐሳባችሁን አታክ ሲያረገ ነበረው። ዛሬ እሱ ይመታል። አንድ ሰው ተመታ በልዜ። በዛች ሌሊት በግብጽ ምድር ላይ አልፋለሁ። በዛች ምድር ላይ በግብፅ ምድር ላይ አልፋለሁ። እግዚአብሔር ሲያልፍ ባንዱ ላይ ጨለማ ያደርግበታል። በኔ ላይ ግን ብርሃን፣ ባንቺ ላይ ብርሃን። በግልጽ ምትል አልፋለሁ ብሎ ስናገር ዝም ብሎ አይደለም፣ አንድ ነገር ሊሰራ ነው። እግዚአብሔር ካለፈ አንድ ነገር ያደርጋል። እግዚአብሔር በልጁ አይጨክንም። እስ በኔ አይጨክንም በለው፣ አሜን በለው። እስ የእግዚአብሔር ኪዳን የሌለው በል በኔ ቤት ላይ አይጸናም፣ አይቆይም፣ አይኖርም። ታምናላችሁ? እግዚአብሔር ለሙሴና ለአሮን መመሪያ ከሰጠ በኋላ በዛች ሌሊት እኔ በግብጽ ምድር ላይ አልፋለሁ። እኔ ያልኩትን ብቻ እናንተ አድርጉ፣ የሚበሉትን ተናገራቸው፣ የሚጠጡትን ተናገራቸው፣ እትን ቀን መታሰበ አድርጉት፣ በመቶ መጨረሻ ላይ እኔ ያልኩትን ፈጽሙ ብሎ መመሪያ ሰጠ። ያ ቃል ምንድነው? ነው የፋሲጋ በዓል። የፋሲጋ በዓል ጊዜ በዛ ለምን አለ አልፋለሁ በምን በግብፅ ምድር ላይ ለምን ቢባል ኪዳን ያላቸው ልጆችን እኔ የጠራኋቸውን በእኔ ስም የመጡትን በራሱ ስልጣን ባዘይ እግዚአብሔር አምላክነቱን ታላቅነቱን ሊገልጥ የፈርዖንን ልብ አደነደነው ማን ራሱ እግዚአብሔር ከዛስ ሲጀመር እግዚአብሔር የክብር አምላክ ነው በሳሙኤል መጽሐፍ ላይ ስለ ሐና እግዚአብሔር ቃል ሲናገር ያናን ማሕፀን ሰይጣን ዘጋ የለም፣ እግዚአብሔር ዘጋ። ዮሐንስ ወንጌል ምዕራፍ ዘጠኝ ላይ የእግዚአብሔር ቃል ስናገር ያ ዓይነ ስውር የሆነ ሰው ምን ነበረ? እናቱም አባቱም በሰሙ ምን ሆነ? አጣ ሰርቶ አይደለሁም። የእግዚአብሔር ክብር ሊገለጥ ዘንድ ነው። ዛሬ ክብሩ ይገለጣል። እሱ ባንተ ያልፋል። እኔም በዛች ሌሊት በግብፅ ምድር ላይ አልፋለሁ ከሰውም ከእንስሳም የተወለደውን የበኩር ልጅ ሁሉ ይገላሉሁ የግብፅን አማልክት ሁሉ ይፈርድባቸዋሉሁ እኔ እግዚአብሔር ነኝ። ጠላት ላይ እግዚአብሔር ሲበቀል፣ በሟርተኛ ላይ እግዚአብሔር ሲበቀል፣ የአንተን ልጅነት በበላ ለእግዚአብሔር ሲበቀል እስከ ዛሬ በአንተ ላይ በግብፅ ምድር ለምን ላለው እኔ እነሳለሁ፣ በእሳት አልፋለሁ። ተራራው ዝቅ ሊያረግ እመጣለሁ አለ። የሞተውን ሊቀሰቅስ እመጣለሁ አለ። እጅ ከፈር ግን ከዛሬ በኋላ በል። የእግዚአብሔር ክብር በልሴ፣ እንደ ልብስ ለብሼ ይወጣለሁ ይገባለሁ በልሴ። አሜን በል። በኢየሱስም የጠላት ምክር ይፈርሳል። ደሙም ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። እኔ ደሙን በማይበት ጊዜ እናንተን አልፋለሁ። ግብጽን ሲቀጣ መቅሰፍቱ አይደርስባችሁም። አረ ኢየሱስ ጌታ ነው። ይህን ቀን መታሰቢያ ታደርጉታላችሁ። በሚቀጥሉት ትውልጆች ሁሉ ቋሚ ስርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብራላችሁ። አረ አንዱ ሰሜን በል። በኢየሱስ ስም የሆነ ቀን ለእግዚአብሔር ክብር የምትሰጥበት ይሆናል። አንተ ከፍታ ላይ ይወጣህበት ኢየሱስን እንዲሁ ያየህበት እግዚአብሔር ልጅ ኢየሱስ አፍላፍ እንደዚህ ያማናገርበት እንደ ሳሜል አንተ የምጠረበት አራቺ ምሽት ለአንተ እስ ትሆናለች። እስቲ እግዚአብሔር በኔ ምሽት በዚህ ምሽት በልዘ በኔ ያልፋል፣ በልዘ በቤተ ያልፋል። በልዘ ሳሜል ብሎ እንደ ጠራ ያንቺን ስም ይጠራል፣ ያንተ ስም ይጠራል። ያንቀን ታከብረው አለ፣ ያንቀን ታከብረው አለሽ። አንድ ሳሜን በል በኢየሱስም እንዲህ በል። ማንኛውም የሚወረወር በልስ ክፉ ፍላጻ በልሴ በእኔ ላይ በልሴ አይሠራም። ለምን ቢባል በልሴ በግምባሬ ላይ የልጁ የኢየሱስ ስም ምልክት አለበኝ። ስለዚህ በልሴ እሱ እያለፈ ቆሻሻውን እየጠረገ ድህነትን እየመታ ቆሻሻውን እየገለበጠ ያልፋል በሉት። አንድ ሰው ያልፋል በሉት። ሐሌሉያ አልፋለሁ ያለው ሊያደርግ ነው። ሊሠራ ነው። ሊሠራ ነው ዛሬ ነገሮቻችሁን ሊቀይር ጤናችሁን ሊለውጥ ኢኮኖሚ ለውጥ ሊያረግ በጌታ በኢየሱስ እየታመሙ እየተፈወሱ ያጡ እያገኙ የሚያገኙበት ዛሬ ይሆናል። በኢየሱስ እኔ በዛ ይችላል። በግብፅ ምድር አልፋለሁ፣ የደሙ ምልክት ያለበትን አነካም። እያለፍኩ ኪዳን የሌለው እመታዋለሁ። አረ ዛሬ ቤሌ ዋጠው ይተፋል፣ ይተፋል። ምድርቱ በኢየሱስ በረከትን ታፈልቃለች። ከሰማይ የሆነ ነገር ይንጠባጠባል። የማታውቀው በረከት በጓዳይ ላይ በኢየሱስ ህልም የመሰለ አረ በኢየሱስም የማታውቀው ስልኮች እየተደወሉ ከየት እንደሆነ አታገም አካውንት ላክልኝ ልጅን ወስታለሁ እንደዛ አገር ያን ከተማ የተመኛይበትን ህልም የመሰለ ተቀመጥከበትን አረ ገብተ ታየዋለ ገብተ ታየዋለ ያንቺ ዘመን የለመለመ ይሆናል። ያንተ ዘመን የለመለመ ይሆናል። ለምን ቢባል ልብን ለምን የሰጠ የናዝሬቱ ኢየሱስ ነው። በሱ ቁስል ተፈውሰሻል። በሱ ቁስል ተፈውሳል። የአንተን ድህነት እሱ ተቀብሏል። የአንተን ሞት ሞቶ ተቀብሏል። ሁሉን ነገር አሸንፎ ድል አልኳል። አንድ ሰምን በል። በኢየሱስም አረ መቃብሩ ባዶ ነው እንድትላለት ድንጋው ተንከበለለ በለው። አዲጋቦ ድጋብና አንድ ሰው ድንጋው ተንከበለለ በለው። የኔ ያልሆነው መልሴ በኔ አይቀጥልም። ለምን ቢባል በለው ዛሬ ድምፅ መልሴ ከሰማይ መጥቷል። አልፋለሁ ብሎኛል። አባትሽ እያለፈ ነው። አባትሽ እያለፈ ነው። መተት ቢሆን ይመታል። ወገብ ላይ ተቀመጠ ይመታል። ልብ ላይ ተቀመጠ ይመታል። ራስ ላይ ተቀመጠ ይመታል። ኪስ ላይ ተቀመጠ ይመታል። መጥርሽ ላይ ተቀመጠ ይመታል። በሆነ ቦታ የተሰወረ የተደበቀውን ይመታል። አባቴ እስኪ ይመታል በል፣ እስኪ እያለፈ ነው በሉ። በግብጽ ምድር ላይ ነህ አልፋለሁ እኔ አልፋል እኔ አልፋል። የሚያልፈውም ሊያደርግ ነው ሊሰራ ነው ሊያስተካክል ነው። አሜን በለው። የተኛው ሰው ጉዳይ ነው። ጠማማ ሆኖ ተቀመጠው የተኛው ሰው ነው። በኢምባ ውስጥ ያለ ማን ነው? ዛሬ ተሸንፊ ያለው በቃ ዋጋ የለኝም ብሎ የመጣ እግዚአብሔር ምስክር ነው። ዋጋሽ ታላቅ ነው። ዋጋሽ ታላቅ ነው። ዋጋሽ የተከፈለው በቀራንዮ ላይ ነው። የአንቺ ዋጋ እጅግ ታላቅ ነው። ተራ ሴት አይደለሽም። ተራ ሰው አይደለም። አሜን በል። በኢየሱስም ስም እንዲህ ብዬ ተነበለ ምድር ያንቺን በረከት ትተፋለች።